ጥቅምቲ 26 ጤና የስጥልኛ አድማሽ ተመልካቾች በረፋዶ የዜና ወጃችን የሰዓቱን አቤትናም ሰበር ዜናዎችን ዳግም ይዤ ቀርቤ ያለው በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ ኮሎኔል ዘሪሁን ማሙዬ በምሬ ወዳጁ ግስሎች በወሎ ጦር ተማረከ። የጀነራል አበባው ቀኝ እጅ በምሬ ወዳጁ እጅ ወድቋል። አገዛዙ በወሎ እየደረሰበት ባለው ከፍተኛ ሽንፈት የድሮን ጥቃቶችን ሊፈጽም መዘጋጀቱም ተነግሯል። የምሬ ወዳጁ ልጆች ከተሞችን እየተቆጣጠሩ የአገዛዙን ጦር አጭደው እየከመሩ ነው ተብሏል። ዝርዝር ዜናውን ከቦታው እናስደምጣችኋለን። እንዲሁም ኮሎኔል ዘሪሁን ማሙዬ በፋኖ ከተማረከ በኋላ የሰጠውን ቃል በቪዲዮ እናስመለክታችኋለን። ወዲህ ደግሞ በሸዋ የ አገዛዙ ጦር በአርፒጂ ተወንጫፊም የጦር መሳሪያ ከነ ተጫነበት መኪና መመታቱም ተገልጿል። በጎንደርም ፋኖ የአገዛዙ ኃይልን አይቀጡ ቅጣት ቀጥቶታል፣ ዝርዝር ይዘንበታል። ጎጃም ላይም ውጊያ ሲደረግ የፋኖ ኃይሎች ከተማ ድረስ በመግባት የብልጽግናን ምሽግ በመጣስ ከባድ ውጊያም አድርገዋል። በርካቶች ሙትና ቁስለኛ ሆነዋል። በዝርዝር እንቃኘዋለን። ወዲህ ደግሞ የፓርላማ አባሉ አበባው ደሳለው በአርሲ ለተፈጸመው ኦርቶዶክሳውያን ጭፍጨፋ ጠቅላይ ሚኒስትሩና መንግስታቸውን ተጠያቂ ናቸው ሲሉ የአብይ አህመድ መንግስትን ደካማነት ገልጸዋል። የፓርላማ አባሉን ንግግር በዝርዝር እንመለከተዋለን። እንዲሁም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጥና የቴዎድሮስ እዝ ቃል አቀባይ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 ይሆናል እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ የጠየቅናችሁ፣ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችኝ ቆዩም። ቀዳሚው ወዳደረኩት ዘገባ አልፋለሁ። መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙት ግድያዎች ኃላፊነት መውሰድ እንደሚገባው የፓርላማ ባሉ አባው ደሳለው አሳሰቡም። የህዝብ ተወካዮች ምክር ቤት አባሉ አብ አውደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች በጽኖ አውግዘው የአካባቢው አመራሮችና የፌዴራል መንግስት ኃላፊነት መውሰድ እንዳለባቸውም ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም በሆነ ቀደም ብዬ ለጠቅላይ ሚኒስተሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህንን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸምም ገልጸዋል። ለዚህም ዋነኛ ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው ሲሉም ተደምጠዋል። ጥቃቱን በሚፈጽሙት አካላት ላይም ተጠያቂነት አለማረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ እንዲባባስ ሌላኛው ምክንያት መሆኑንም አመላክተዋል። አባው አክለውም በኢትዮጵያ የነበረው የመተሳሰብ አብሮ የመኖር እሴት በዚህ የመሰል ድርጊት እንዲሸረሸር ያደረገው የህግ የበላይነትን ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስተሩ ስልጣን ላይ ከወጡበትና ከዚህ ጥቂት ጊዜያት ቀድም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸውን ችግሩን አባብሶታል ብለዋል። በዚህም የጠቅላይ ሚኒስትሩን ደካማነትም ገልጸዋል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞች ተጠያቂ እንዲሆኑም ጥሪ ያቀርበዋል። አባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነ ራሳቸውን የመከላከል መብት ተጠቅ ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል፣ አለያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉም አሳስበዋል። በማለት የዘገበው አዲስ ማለዳ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለው በቅድሚያም። ጎጃም ላይ እናተኩራለን። በዛሬው ዕለት ነበልባሉ ገረመው ወንዳወክ ብርጌድ የአገዛዙ ኃይል ላይ ጥቃት ፈጸመ። ከተለያዩ አቅጣጫዎች ወደ ቋሪት ወረዳ የገባው የብልጽግና ሰራዊት በነበልባሎቹ በሳሌ ውጊያ ጥበብ ብልጫ ተወስዶበታል። በዚህም ቀበሌዎችን እቆጣጠራለሁ ብሎ ወደ ደጋማው አካባቢ ከፍተኛ ቁጥር ያለው መዝባሪ ሰራዊት ቢያሰማራም በደጃች ማተብ ልጆች ብርቱ ትግል ቀጠናውን ነፃ ማድረግ ተችሏል። የዛሬውን ሳይጨምር በትላንትናው ዕለት በተካሄደ አነስተኛ የተኩስ ል ለውጥ ብቻ ሰባት የአገዛዝ ወታደሮች መገደላቸውን ከአካባቢው የአይን ማኞች ለሚዲያችን ገልጸዋል። የአካባቢው አርሶ አደር ከቀበራቸው ሰባት አባላት በተጨማሪ በርካታ ሙትና ቁስለኛ እንዳለም የውስጥ ቃኞች ለሚዲያችን ተናግረዋል። በዛሬው ውጊያ በርካታ የአገዛዝ ወታደሮች ሙትና ቁስለኛ መሆናቸው ሲነገር እስካሁን ግን የቁጥራዊ መረጃ አልደረሰንም። ወደ ጎንደር አልፋለሁ። አፈባሃ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳ ሁለተኛ ኮር በምዕራብ ጎንደር መተማ ወረዳ የአገዛዙን ደመጣጭ ቡድን ክፉኛ እየቀጣ ሙትና ቁስለኛ እያደረገ መሆኑን አስታወቀ። ቀጠናው ላይ የአገዛዙ ሰራዊት በተጋለጠበት ተደጋጋሚ ሽንፈት የተነሳ ጭማሪ ኃይል ለማስገባት በትናንትናው ዕለት የአገዛዙ ግብስብስ ሰራዊት መነሻውን ምዕራብ አርማ ጮሆ መሰሮ ተነስቶ ወደ መተማ ወረዳ ለመግባት ሲንቀሳቀስ በአናብስቶቹ የመይሳው ካሳ ሁለተኛ ታሪክ ወረ አጣና ዋሴ ክፍለ ጦር በአበይ ብርጌድ በአርበኛ ገብረ ህይወት እየተመራና ደጃዝ ማቻ አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ እየተመራ፣ ይህንን የአገዛዙን ኃይል ሁለቱ ብርጌዶች ወሳኝ የሞት ወረዳ ታጉር ከምትባል ቦታ ደፈጣ በማድረግ ከቀኑ 9 ሰዓት ላይ መብረቅ የጥቃት በማድረስ ከፍተኛ ምትም አድርሶበታል። በዚህ ፈጣን ማጥቃት የደፈጠው ውጊያ የደነገጠው የአግዛዞ ወንበር አስጠባቂም የአግዛዞ ሰራዊት በአሁኑ ሰዓት ከፍተኛ ድንጋጤም እንደተፈጠረባቸውን የተገለጸው ይህንኑ በደፈጠ የጀመረው ውጊያ በአሁኑ ሰዓት ወደ መደበኛ ወደ ውጊያ ተቀይሮ የአግዛዞ ጥምር ኃይል ቀለበት ውስጥ ገብቶ ክፉኛ እየተቀጠቀጠ መውጫ መግቢያቶ ይገኛል ሲሉም የዓይን እማኞች ገልጸዋል። የአጣናዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው መረጃው እንዳደረሰን አውደ ውጊያው በአስፈሪነቱ በድል እንደቀጠለም ነገር ግን አሁንም ድረስ እንዳልተቋጨም ነግሮናል። ከ9 ሰዓት እስከ 11 ሰዓት በተደረገ ውጊያ ብቻ 27 ያገዛዝ ወታደሮች ሙት ሲደረጉ 35 ቁስለኛም ተመዝግበዋል። የሞርተር ቆንቡላ አራት ሲማረክ የድሽቃ ተተኳሽ አንድ ሳጥን ተማርኳል። ወታደራዊ ሻንጣ ከ30 በላይ በፋኖ እጅ መግባቱ ተነግሯል። ውጊያው እስከ 11 ሰዓት ይህንን ያክል ምርኮና ሙትና ቁስለኛ ሲመዘገብበት ከ11 ሰዓት በኋላ ከ11 ሰዓት በኋላ ባለው ግን እስካሁን ቁጥራዊ መረጃዎች አልደረሱንም። ይህ በእንዲህ እንዳለ እዚሁ ስቱዲዮ ከገባን በኋላ በደረሰን መረጃ ደግሞ ጎጃም ላይ የብልጽግና ኃይል ወደ አድጓሚ ተራራ መፈርጠጡ ተነግሯል። ረመጧ የአፋ ባሃ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ኤፍሬም ብርጌድ በዛሬው ዕለት ጥቅምት 26 2018 ዓ.ም ወደ አዲስ ቅደም ከተማ በመግባት የብልጽግናን ኃይል ቁም ስቅሉን ስታበላው እንዳረፈደች መረጃው ደርሶናል። የብልጽግና ኃይል በከተማዋ መውጫና መግቢያ ጨምሮ ምድሯ ላይ ምድሯ ላይ ሁሉ የቆፈረውን የቁምሽግ በመተማመን ካለው ሰራዊት ውስጥ ግማሹን ከፍሎ ኬላ ዘርግቶ ለመዝረፍ ወደ አሸዋ ተንቀሳቅሶ የነበረ ሲሆን በረመጦቹ ኤፍሬም አጥናፉ ትንፋሾች ሎሊስታ ላይ ተይዘው በመቀጥቀጥ አንድ ጓዱን ገብሮ የዘርፍ ያቅዱን ሳያሳካም ወደ አድጓሚ ተራራ እንዲፈረጥጥም ተደርጓል ነው የተባለው። በዚህ ውጊያ አንድ ጋንታ ሰራዊት እንደተደመሰሰም ተገልጿል። በተመሳሳይ ዘራፊው ራሱን ለመጠበቅ ከተማዋን በቁምሽግ ቆፍሮ የገበጣ ሜዳ ያስመሰላት የብልጽግና ቡድን የረመጦቹ ወደ አዲስ ቅደም ከተማ መንቀሳቀስ ገና ሰማ ጥቅምት ስድስትን እያስታወሰ የመሪዎቹን ቁም የሚል ትዕዛዝ ወደ ጎን በመተው ለጊዜው ነፍሱን ወደሚያተርፍበት አድጓሚ ተራራ እየሮጠ መፈርጠጡም ነው የተነገረው። ወደ ሸዋልፋለው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቅጥና ሳምኖ እዝ በመርሃቤቴና ጅሩ ቀጠና የብልጭግና ኃይል ማራገፉን ቀጥሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ በምራ ሀቢቴና ጅሩ ጅሮ በተለያዩ አቅጣጫ የመጣውን የብልጭግናን ጥምር የአብይ አህመድ የጥፋት ቡድን ሙትና ቁስልኛ በማድረግ ወደመጣበት መልሶታል። በትላንትና ሁለት የፋኖን ጠንካራ ይዞታ የሆኑትን አካባቢዎች ለመቆጣጠር እቅዱን አስፍቶ ከለሚ ከጀማና ምራ ሀቢቴ በሶስት አቅጣጫ የተንቀሳቀሰው የብርሃኑ ጁላ ጀበና ሰባሪ አየሮ የተወለድ ኮማንዶ አድማ ብተና ሚሊሻ የአጼ ዘርዓ ያዕቆብ አንደኛ ኮር የአጼ ኩን አምላክና ናደው ክፍለ ጦር ምትን መቋቋም አቅቶት ወደ ኋላም ተመልሷል። በተለይም ከለሚ እንሳሮም ወደ ፋኖ ጠንካራ ይዞታ የተንቀሳቀሰው የብልጽግና ኃይል ሙሉ በሙሉ ሲደመሰስ ለማጥቃት በሦስት አቅጣጫ የመጣው ይህ የጥፋት ቡድን የእቅድ ለውጥ በማድረግ ሙትና ቁስለኛውን ለማውጣት ርብርብ ሲያደርግም ውሏል። በዚህ አውደ ውጊያ 28 የአብይ አህመድ ዙፋን አስጠባቂ ሰራዊት ሲደመሰስ ከ ከ27 በላይ ከባድ ቁስለኛ እንደነበረም የውስጥ የመረጃ ምንጮቻችን ለሚዲያችን ገልጸዋል። በሌላ ዜና ከሬማ ወደ መረሃቢቴ አለም ከተማ በሁለት ተሽከርካሪ ተጭኖ ሲጓዝ በነበረ የብልጽግና ኃይል ላይ በተወሰደ እርምጃ ከባድ ጉዳት መድረሱን ጠዋት በነበረ የዜና ወጃችን መዘገባችን አይዘነጋም። እዚሁ ሸዋ ላይ ከሰዓቱን በተፈጸመ ጥቃት በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቅጠና አሳምነው እዝ አጼ ዘር ያቆብ አንደኛ ኮር በዛሬው ዕለት በወሰዱት እርምጃ የአገዛዙን ኃይል ክፉኛ መምታታቸው ተገልጿል። የፋኖ ኃይሎች በሸዋ የአርፒጂ ጥቃት ፈጽመዋል። የአገዛዙ ኃይል በኤፍራታ ግድም ወረዳ ጎሳ አልፎ ምድር አካባቢ በአርፒጂ ሜካናይዝድ በታገዘ የደፈጣ ውጊያ ፋኖች አሉበት ወደተባለ እየመጣ ባለበት መረጃው መረጃውን በብርሃን ፍጥነት በሰሙት የአሳምነው ልጆች ከመሃል መዲ በመነሳት ወደ መንዝጓ ጓስ ሳያደረገውን እንቅስቃሴ ሳይሳካለት በጀግኖቹ ሙትና ቁስለኛ እንዲሆን ተደርጓል ነው የተባለው። በዚህም የፋኖ ኃይሎች በሰነዘሩት የአርፒጂ ጥቃት የአገዛዙ ሰራዊት መኪናው ላይ እንዳለ እንደነደደም ነው የተገለጸው። በመሆኑም አሁን በዚህ ሰዓት የብልጽግና ኃይል በአናብስቶቹ በተወሰደበት እርምጃ ሙትና ቁስለኛውን አምፑላንስ በማሰለፍ እያጓጓዘም እንደሚገኝ ከቦታው አረጋግጠናል። ይህ በእንዲህ እንዳለ በወሎ በበርካታ ቀጠናዎች ከባድ ውጊያ ሲደረግ፣ የፋኖ ኃይሎችም በርካታ ከተሞችን ይዘዋል። በወሎ ከባድ ውጊያ ከትላንት ወዲያ ጀምሮ ሲደረግ የአገዛዙ ኃይሎች ከተሞች በርካታ በጠዋቱ የዜና እወጃችንም እንደነገርናችሁ ከአምስት የሚበልጡ ከተሞችን ይዘዋል። በጥቂቱ በዚህ ሁለት ቀን ብቻ በፋኖ እጅ ከገቡ ከተሞች መካከል ኮን ስታይሽ ሃሙሴት አሁን ተገኝ ቀበሮ ሜዳና ሌሎች ታዳጊ ከተሞች በምኒልክ እዝ ቁጥጥር ስር ገብተዋል። የአገዛዙ ኃይልም ክፉኛ እየተመታ ነው። በዋግ ምራ በኩል የመጣው የአበባው ታደሰ ክፉኛ ተመትቶ የጦር መሪ ሻለቃዎቹን ጭምር ገብሮ መመለሱም ይታወቃል። ከዚህ በተጨማሪም በሌሎች ቀጠናዎችን ጋሸናን ጨምሮ በርካታ አካባቢዎች ከባድ ውጊያ ተደርጓል። የፋኖ ኃይሎችም እንዲሁ ድል ቀንቷቸዋል። በጠዋቱ የዜና ወጃችን በሰፊው ሽፋን ሰጥተነው ነበር። ከዚህ ጋር ተያይዞ ታዲያ የአገዛዙ ሰራዊት የፋኖን ኃይል በምድር መቋቋም ሲያቅተው የድሮን ጥቃት ሊፈጽም መሆኑም ተረጋግጧል። ወልዲያ ከተማ ዙሪያ ማለትም ቃሌም፣ ጃርሳም አፍሪካር ገዶበር፣ ሰዋሚዳን፣ ወይኒ፣ ስንድዱትና በሌሎች የከተማ አካባቢዎች ላይ በዛሬ ዕለት ጥቅምት 26 2018 ዓመተ ምህረት ከረፋዱ ጀምሮ የድሮን ቅኝት እየተካሄደ ይገኛል። የነውረኛው የአብይ አህመድ ቡድን ለገበያም ሆነ ውሃ ለመቅዳት ወፍጮ ቤትም ሆነ ቤተክርስቲያን ወይንም መስጂድ ላይ ሰዎች ተሰብስበው ካየ የድሮን ጥቃት ሊፈጽም ስለሚችል ከዚህ በፊት የፈጸማቸው የድሮን ጥቃቶች ማስረጃ ናቸው። ማህበረሰቡ ለጥቃት የሚያጋልጡትን ድርጊቶች በመቆጠብ ራሱን እንዲጠብቅም ከመረጃ ምንጮቻችን መልእክቱ ደርሶናል። ስለዚህም ማህበረሰቡ ጥንቃቄ እንዲያደርግ ከወዲሁ እናሳስባለን። ከዚሁ ከወሎ ውጊያ ጋር በተያዘ ኮሎኔል ዘሪሁን ማሙዬ በፋኖ ተጨብጧል። ኮሎኔሉ በፋኖ ከተማረከ በኋላም ቃሉን ሰጥቷል። ኮሎኔሉ በተለይ አገዛዙ ስለሚፈጽመው የድሮን ጥቃት ልክ አይደለም ሲል አገዛዙን ተችቷል። የሚለውን አድምጠን እንመለስ። እሺ በጣም ጥሩ አሁን ቅድም ጠይቄ በደንብ ስላልተመለሰ አሁን እንድገምልህና ሁለት ጥያቄዎች አንደኛው እንዳልኩ የመከላከያ ሰራዊት ናቸው ድንበር መጠበቅ ሲገባችሁ ወደ ኢንዲኮን ተደርጋችኋል እሱ አንድ ሁለተኛ እስካሁን ከልምድ ካካበትከውም አንጻር የራሱን ህዝብ በድሮን የመታ የመጀመሪያው መንግስት ነው ማለት ይቻላል አንተ የምታውቀው ተሞክሯል እስካሁን የራሱን ህዝብ በድሮን የመታ እና ይህን ሳሁን አሁን እንዴት ነው ምገመግመዋለ እኔ አጠቃላይ መንግስት አሁን እያደረገ ያለው ነገር ተገቢ አይደለም። ለምን መሰለ ሰው፣ ማንኛውም ህዝብ ዲሞክራሲ ነው ከተባለ የራሱ የሆነ ጥያቄ ያቀረ ጥያቄ በአግባቡ መመለስ አለበት። በድሮን ነው የሚመለስ ጥያቄ ሊኖር አይችልም። እኔ ሰምቻለሁ ተኝቼ ሳንቃ ላይ ጤና ባለሙያዎች ተመተው፣ አንድ ጤና ባለሙያ ለማፍራት ምን ያህል ጊዜ እንደሚፈጅ እናንተ ታውቃላችሁ። ይሄ ዝም ብዬ የለማድረግ ግን በአንድ ጀንበር አንድ ሁለት ጤና ባልማ ሲሆን ሁለት ሶስት ጤና ባልማ ሲሆን፣ ማርያም ላይ ትምህርት ቤት ላይ ወደቀ፣ ትምህርት ቤት ላይ ወደቀ። ምንም ነገር የለም። ያው የተወሰነ ህብረተሰብ አግኝቷል። እሱ በድሮን መምታት እኛ ነገር አለ። በድሮን በጭራሽ አንተ ሀገር ዜጋ ላይ ድሮን ምትጥል ከሆነ ተገቢ ነው ብያል። አምንም ተገቢ አይደለም። ስለዚህ የድሮውን ጥቃቱ እንደተባለው ዝም ብሎ የአማራን ህዝብ ለማጥፋት የተነሳሳ አይነት ሀሳብ መስሎ ነው የሚታየኝ። ነው ይህ ተገቢ አይደለም። ያ ቀይ መስቀልም ተናግረናል። እኛም ባለንበት አካባቢ ብዙ ማንዣበብ ነበር እንደሆኑ እዚህ ደርሳለ ብዬ አላሰብኩ። እዚህ ደረጃ ላይ ደርሳለ ብዬ አላሰብኩ እና ይሄ መንግስት የራሱን ህዝብ ወደ መምታት እንደኔ እንደኔ እኔ ብዙ በመጨረሻም በኔትወርክ መዘግየት ምክንያት ትላንት መቅረብ የነበረበት ከአርበኛ ማርሸ ጸሐዩ ጋር የተደረገ ቆይታ አሁን እናሰማችኋለን። በቀጥታ ወደ ሱ እናልፋለን። አመሰግናለሁ ምስጌ። እንግዲህ የአማራ ፋኖ ብሔራዊ ሀይል አሳባሀ በአራቱም አቅጣጫ በጠላት ላይ ከባድ ማጥቃት እያደረገ ነው የሚገኘው። በዚህም በርካታ ገዥ ቦታዎችን መቆጣጠር፣ የጠላት ሎጂስቲክ እግረኛ ታዋጊ የጦር መሳሪያ የመማረክ ድምሰሳ ስራ እያ ነው። ወደ አውደ ውጊያ ስንሄድ እንግዲህ ከሰሞኑ የቴዎድሮስ እዝ በየአውደ ግንባሩ ነው የሚገኘው። በትናንትናም በተገናኝንበት ጊዜ የገለጽኩትና ከትናንትናም የቀጠለው አውደ ውጊያ ዛሬም የተካሄደባቸው አካባቢዎች አሉ። በዚህም እንግዲህ የቴዎድሮስ እዝ የአንድ መቶ አምስተኛ ኮር ጃዊ መተከል ቀጠና የሻች ጥምረት ባደረጉት የደፈጣ ውጊያ ከትናንተ በቀጠለ ማለት ነው፣ በጠላት ላይ ከባድ ኪሳራ ደርሰዋል። በዚህም በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኝ ሆኗል። በአጠቃላይ በጃዊ ስምንተኛ ቀኑን በያዘው አውደውጊያ ፈንድቃ ከተማን ጨምሮ በርካታ ስትራቴጂክ አካባቢዎች በወገን ቁጥጥር ስር ውለዋል። የአንድ መቶ አምስተኛ ኮር እንግዲህ የጃዊ ቀጠና ማለት ነው፣ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችለዋል። አውደውጊያው እንደቀጠለ ነው። ሁለተኛው እንግዲህ እዚህው የጽርዝ በዛሬው ዕለት በአንድ በ266ኛ ፎርስር የሚገኝ የቀስተ ደመና እና የጅበላ ሙተራ ሻለቆች ባደረጉት የከበባ ማጥቃት ጠላት ከከተማ አራት እና አምስት ኪሎ ሜትር ርቀት ላይ ወጥቶ ለማጥቃት በሄደበት በደፈጣ እንደዚሁ ሙትና ቁሰኛ አድርገውታል። በዚህም ጠላት ጓዙን ሸክፎ ተመልሶ ወደ ደብረ ማርቆስ ከተማ እና ወደ ደብረ ኤልያስ ከተማ እንዲገባ ሆኗል። ይህ የሚያሳየው እንግዲህ በቴዎድሮስ እዝ ባሉ በርካታ አካባቢዎች ያው የአረመኒው አገዛዝ ሰራዊት ከከተማ ወጥቶ ገጠር ለመግባት ከፍተኛ እንቅስቃሴና ሙከራ በየጊዜው ቢያደርግም ጀግነው ፋኖ ከከተማ በቅርብ ርቀት ላይ ካምፕ በመስራት ምሽግ በመቆፈር ማጥቃት መከላከል ሜዳውን በማድረግ ከከተማ እንዳይወጣ አጥሮ የያዘበት ሁኔታ ነው ያለ። ይህም ከፍተኛ የሆነ ወታደራዊ ብልጫ፣ የኃይል፣ የሞራል፣ የፖለቲካ ብልጫ መሆኑን ግልጽ ማሳያ ነው። በዛሬው ዕለት የቀስተ ደመና ሻለቃ ና የበራኞ ድቦ ላሙተራ ሻለቃ እያደረጉት ይህኑ ነው። ሶስተኛው እንግዲህ እዚሁ የአማራ ፋኖ ብሔራዊ ሀይል ምራብ አማራ ቀጠና የአንድ መቶ ዘጠነኛ ኮር አካል የሆነው ወንበርማ እሻለቃ በዛሬው ዕለት ሽንዲ ከተማን ተቆጣጥሯል። እንግዲህ ጠላት ከሽንዲ ወንበርማ ወጥቶ አሁንም ወደ ገጠር ለመሄድ ሙከራ ሲያደርግ በጀርባ በቆረጣ በመግባት የተንቀሳቀሰውን ጠላት በመምታት ከተማውን ሙሉ በሙሉ በቁጥር ስር መዋል ተችሏል። ጠላትም እንግዲህ ፈርጥጦ ነው ያለው። በአጠቃላይ በክበባ ማጥቃት ድምሰሳ፣ በደፈጣ ጥቃት በተናጠ ላይ ጥቃት፣ በስቦ ማስከዳት ከፍተኛ የሆነ እንቅስቃሴ እየተደረገ ነው ያለው እዚሁ ምዕራብ አማራ ቀጠና ላይ። ሁለተኛው እንግዲህ ወደ ምኒሊክ እዝ ነው የሚወስድን። በምኒሊክ እዝ በዛሬ ሁለት እንደዚሁ የምስራቅ አማራ ቀጠና ምኒልክ እዝ፣ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በስድስት አቅጣጫ አካባቢ በማድረግ ጥቃት ለመሰንዘር የመጣው ያብይ አህመድ ወንበር አስጠባቂ ወራሪ ኃይል እንግዲህ በዛሬው ዕለት ሙትና ቁስለኛ አድርጎታል። ይህም እንግዲህ በእብሪትና በትዕቢት ተሞልቶ የመጣው የአብይ አህመድ ወራሪ ኃይል ሀብሩ ወረዳ ስር በሚገኙ ቆላማ ቀበሌዎች ተሳስቶ እግሩን አስገብቶ ነበረ። በዚህም እንግዲህ በበርካታ ቦታዎች ላይ ይሄ ጠላት ተመቷል። በባለሽርጡ ክፍለ ጦር ሊተዳደሩ የነበሩ ዘታዎችን ለመውረር ከቢስቲማ ወደ ሀደሬ፣ ከፋጂ ወደ ቆላማው ክፍል፣ ከአረርቲ ወደ ኩልባይኔ ከጀርሳ ወደ ኮለቦ ከጊራና ወደ ሩጋ መነዮ እና ከመርሳ ወደ ሀብሩ ሊጎ በሶስት ጀነራል መድፍ በፋጂ በኩል እና በአንድ ጀነራል መድፍ ደግሞ በጃር አቅጣጫ ዙ ሀያ ሶስት ጨምሮ ሁለት ዙ ሀያ ሶስት ጨምሮ ነበር የተንቀሳቀሰው። በዚህም እንግዲህ የባለሽርጡ ክፍለ ጦር በዛሬ ሁለት በጥምር ሀይል ጠላትና አይቀጡ ቅጣት በመቅጣት በርካታ ቁጥር ያለው የጠላት ሀይል ሲደመሰስ በርካታ ቁጥር ያለው እንደዚህ ቁስለኛ በማድረግ በሚገባ ሚሽኑን አሳክቷል። ይህም ወደፈለገው የገጠራማ አካባቢዎች ጠላት መንቀሳቀስ እንደማይችልና ከተሞች ላይም በፍርሀት እየራደ የተቀመጠበትን ሁኔታ በእጅጉ ያረጋገጠ ነው። በድጋሜ በዛሬ ዕለትም የባለሸረጡ ክፍለ ጦር ያደረገው ይህን። ሌላው እንግዲህ ዜና የሚወስደን ወደዚህው ምኒሊክ እዝ ከሰዓት በኋላ ዛሬ በተደረገ ወደ ውጊያ የደጀን ክፍለ ጦር በጠላት ላይ ከባድ ማጥቃት በማድረግ ድል ተጎናጽፏል። ከጋሸና በቅርብ ርቀት ላይ በምትገኘው ጥምጥማት እየተባለች በምትጠራው ቦታ ላይ በተደረገ ማጥቃት እንግዲህ በርካታ ቁጥር ያለው የጠላት ኃይል ተደምስሷል። በቁጥር ደረጃ ላብነት አስራ አምስት የሞተ ሶስት ከባድ ቁስለኛ እንዲሁም ሶስት በአካል የተማረከ የጠላት ኃይል አለ። በሚኒልክ እዝ ምስራቅ አማራ ቀጠና ከዘመቻ አደማሪ ወዲህ አውደውጊያው እንደዚሁ ዘመቻ አደማሪ ይቋጭ እንጂ በከፍተኛ ሁኔታ ማጥቃት መከላከሉ እንደቀጠለ እና ዛሬም ድረስ መማረክ መደምሰሱ ስትራቴጂክ ቦታዎችን መቆጣጠሩ እንደቀጠለ መሆኑን ማሳያ ነው ማለት ነው አራተኛው ሶስተኛው እንግዲህ ወደ በላይ እዝ የሚወስድን በሌሊት ወደ ጎንደር የበጋሻው ክፍለ ጦር ቀጠና የገባው የአገዛዝ ወጡት ቆራጭ ሀይል ድባቅ ተመቷል በዛሬው ዕለትም እንደዚሁ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀዝ ዚ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሸው ክፍለ ጦር የፋሲልደስ ብርጌድ ጀግኖች ዛሬ ጥቅምት ሀያ አምስት ሁለት ሺ አስራ ስምንት ዓመተ ምህረት ከጸዳና ከጎንደር ከተሞች ተውጣቶ በሌሊት መረጃ አውጥቶ እንግዲህ ወደ ልዩ ስማ ወይንዬ ወደ ተባለ ቦታ ተንቀሳቅሶ የነበረውን ጠላት ሙትና ቁስለኛ አድርገውታል። እንግዲህ ጎንደር ከተማና ጸዳ ማለት ምናልባት ጂኦግራፊውን ለሚያውቀው ከአስር እስከ አስራ አምስት ኪሎ ሜትር የሚረራቁ ጸዳ የጎንደር ከተማ የጎንደር ዙሪያ ወረዳ አንድ አካል ነው። ይሄ ማለት እንግዲህ የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ እዝ ለጎንደር ከተማ ምን ያህል በቅርብ ርቀት ላይ እንዳለና ስትራቴጂክ ከበባ ውስጥ እንዳስገባት ማሳያ ነው። ይሄ ጠላትም በዛሬው ዕለት የተንቀሳቀሰ ሲሆን ጀግኖቹ የበላይ ዘለቀ እዝ አባላት በዛሬው ዕለት እንደዚሁ ምት አሳረፈውበታል ማለት ነው። ሁለተኛው የቡርባክስ ቀበሌ ላይ የጎንደር የበጋሻው ክፍለ ጦር አህድ የሆነችው ቃኝ ብርጌድ የቃኝ ብርጌድ ማለት ነው። በቀጠናው ለመንቀሳቀስ የሞክረውን ያገዛዙን አረመን የሰራዊት እንደዚሁ ሙትና ቁስለኛ አድርገውታል። በእነዚህ ሁለት አውደ ውጊያዎች ያልጠበቀው ነገር ገጥሞት ከፍተኛ የሆነ የሀይል ሽንፈት፣ የሞራል ሽንፈት፣ የፖለቲካ ሽንፈት የገጠመው የጠላት ኃይል ተመልሶ ወደ መጣበት እንዲገባ ሆኗል ማለት ነው። እንግዲህ ሌላው አውደውጊያ ወደ አራተኛው የአውደውጊያ መረጃ ስንሄድ ወደ አሳምነው እዝ ነው የምንሄደው። የአማራ ፋኖ ብሔራዊ ሀይል ደቡብ አማራ ቀጠና የአሳምነው እዝ የአጼ ዘር ያዕቆብ አንደኛ ኮር ከአጼ ይኩኖ አምላክ ክፍለ ጦር እና ከናዲው ክፍለጦር በተውጣጡ የአሳምነው አናብስቶች ከሁለቴና ና ከዚያም በላይ በጠና ልዩ ኦፕሬሽን የጠላትን የአንድ መቶ አንደኛ አየር ወለድ ኮማንዶ በሁለት መኪና ሆኖ ከሬማ ተነስቶ ወደ መራ ቤቴ በመጓዝ ላይ እያለ አገሪት ቁማንባ በተባለ ቀበሌ ላይ በደፈጣ መደምሰስ ተችሏል። እንግዲህ የአብይ አህመድ የእግረኛ መከላከያ ሰራዊት፣ የአማራ ሚኒሻ በእጅጉ እያለቀ በመሆኑ አብይ አዲስ አበባን ይጠብቁልኛል ያላቸውን አየር ወለድ ኮማንዶዎች ጭምር ወደ አማራ ክልል በማስገባት እየተዋጋ መሆኑ ይታወቃል። ባህር ኃይል የሚባለውን መሬት ለመሬት የሚንኳተት ኃይሉን ጭምር ያለ የሌለ መሳሪያውን በዱቤ የገዛው መሳሪያ ጭምር አመጥቶ ወደ አማራ ምድር እንዳሰፈረ ይታወቃል። ይህም ኃይል እንግዲህ ዛሬም የዳመራኛ በመንቀሳቀስ ላይ እያለ በደፈጣ ሙሉ በሙሉ ተደምስቷል ማለት ነው።